በመካከለኛው ምስራቅ ላይ የተቀሰቀሰው ሰው በላ ሰደድ እሳት አሁንም መቋጫ አላገኘም። በየዕለቱ አውዳሚ የሆኑ የሚሳኤል አረሮች በሁለቱም በኩል እየተወነጨፉ የሰዎችን ሕይወት እየቀጠፉ የሀገራቱን አሉ የተባሉ ተቋማትን እያወደሙ ይገኛሉ። ሰሜን ኮሪያ ሚሳኤል አስወነጨፈች ሲሆን አሜሪካና ደቡብ ኮሪያ እንዲሁም ጃፓን የተቀናጀ የተባለ የጦር ልምምድ አድርገዋል። ዓለም ወደ ሶስተኛው የዓለም ጦርነት እያመራች ትገኛለች። እስካሁን በተረጋገጠ መረጃ እስራኤል በመጀመሪያው ቀን በተቀናጀ ጥቃት የኢራንን ቁልፍ ወታደራዊ አዛዦችን ገድላለች። ከእነዚህም መካከል ሁሴን ሰላሚ፣ የኢራን እስላማዊ አብዮዘብ ዋና አዛዥ መሀመድ ባጋሪ የኢራን ጦር ኃይሎች ጠቅላይ አዛዥ፣ ሜጀር ጀነራል አሊ ረሺድ የካታን ቢል አናውያ ዋና መስሪያ ቤት አዛዥ፣ አሚር ሃጅዛዲህ የኢራን እስላማዊ አብዮት ዘብ ኤሮስፔስ ኃይል አዛዥ ይገኙበታል። ኢራን በጥቃቱ ከተነጠቀቻቸው ቁልፍ ወታደራዊ ጄኔራሎች በተጨማሪ የሀገሪቱ እንቁ የኒኩሌር ሳይንቲስቶችም ዕላማ ነበሩ። በጥቃቱ ከተገደሉት መካከል የቀድሞ የኢራን አቶሚክ ኃይል ኤጀንሲ ዋና ኃላፊ የነበሩት የኢራን ቁልፍ የኒኩሌር ሳይንቲስት የሆኑት ፍሮይዲን አባስን ጨምሮ ዘጠኝ ሳይንቲስቶች ይገኙበታል። በዋና ከተማዋ ቴሄራንና በአካባቢው ያሉ ወታደራዊ ቦታዎች፣ በናታንዝ ከተማ የሚገኘው ዋናው የዩራ የማበል ማበልፀጊያ የኒኩሌር ምርምር ማዕከልና ሁለት ወታደራዊ ካምፖች፣ ከቴራን በስተደቡብ የምትገኘዋ ኢስፋሃን ከተማ፣ ከቴራን በስተደቡብ ምዕራብ የምትገኘዋ አራክ ከተማ፣ ከቴራን በስተ ምዕራብ የምትገኘዋ የካርማሼ ከተማ፣ የባላስቲክ ሚሳኤሎች ማከማቻ፣ የመሬት ለመሬት ውስጥ ተቋም በመጀመሪያው ቀን ጥቃት ኢላማ ተደርገዋል። በጥቃቱ አራስ ነብር የሆነችው ኢራን የእስራኤል ዘመናዊ አየር መከላከያ አይረንዶም ወይም ዴቪድ እስላንግና አሮ ሲስተም ሊቋቋሙት ያልቻሉ እጅግ ዘመናዊ የሚሳኤል ጥቃቶችን ሰንዝራለች። እስራኤል በታሪኳ እንደዚህ አይነት ውድመት ደርሶባት አያውቅም ነው የተባለው። በመዲናዋ ቴላቪቭ ላይ በታሪክ ታይቶ የማይታወቅ ውድመት የደረሰባት ሲሆን የሀገሪቱ የስለላ ድርጅት ሞሳድ፣ የመከላከያ ሰራዊቷ ዋና መስሪያ ቤት የኢራን ሮኬቶች ሰለባ ሆነዋል። እጅግ ውቢቷ የባህር ዳርቻ ከተማ ሃይፋ ክፉኛ የተደቆሰች ሲሆን ከተማ ውስጥ የነበረው የእስራኤል የነዳጅ ማጣሪያ በደረሰበት ውድመት ሙሉ በሙሉ ከጥቅም ውጭ ሆነዋል። ኢራን ትላንት ማምሻውን ፋታህ አንድ የተሰኘውን ዓለም አይቶትም ሰምቶትም የማያውቅ እጅግ ዘመናዊ የተባለ ሚሳኤል ወደ እስራኤል አስወንጭፋለች። እንዲሁም ዛሬ ኢራን ባስወነጨፈቻቸው ሚሳኤሎች በእስራኤል ትልቁ ከሚባሉ አንዱ ሆስፒታል ተመቷል። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል ባርሻቤ ከተማ የሚገኘው በእስራኤል ትልቁ ከሚባሉት አንዱ ሶሮቃ ሆስፒታል መመታቱን ነው እስራኤል ያስታወቀችው። ሆስፒታሉ በቀጥታ በሚሳኤል መመታቱን የገለጸችው እስራኤል በዚህ ጥቃት ከ30 በላይ ሰዎች ጉዳት ደርሶባቸዋል ብላለች። ኢራን ባስወነጨፈቻቸው ሚሳኤሎች በተጨማሪም ሶስት የሲቪል አገልግሎት የሚሰጡ ተቋማት መመታታቸውን አንድ የእስራኤል ወታደራዊ ባለሥልጣን ገልጸዋል። በስፍራው በርካታ ሚሳኤሎችን ማስወንጨፋቸውን በቴል አቪቭና ኢየሩሳሌም ፍንዳታ መሰማቱም ነው የተገለጸው። የሆስፒታሉ ቃል አቀባይ ሆስፒታሉ ክፉኛ ጉዳት ደርሶበታል ብለዋል። በአካባቢው አደገኛ ንጥረ ነገሮች ሊፈሱ ይችላሉ በሚል ስጋት ነዋሪዎች ከአካባቢው እንዲርቁም እያስጠነቀቁ ይገኛሉ። የእስራኤል የድንገተኛ አገልግሎት ማጊን ዴቪ አግዶም እንዳለው ኢራን በፈጸመችው ጥቃት ቢያንስ 32 ሰዎች መጎዳታቸውን ገልጸዋል። የኢራን የዜና ወኪል ኢርና በሆስፒታሉ አቅራቢያ የሚገኙ የእስራኤል ወታደራዊ ማዘዣዎችና የስለላ ጣቢያዎች የሚሳኤል ጥቃቶቹ ኢላ ማናቸው ናቸው ብለዋል። የእስራኤል ምክትል ውጭ ጉዳይ ሚኒስቴር በሆስፒታሉ ላይ የደረሰውን ጥቃት ሆን ተብሎ የተፈጸመ እንዲሁም ወንጀል ነው ሲሉ አውግዘውታል። ጥቃቱ የተፈጸመው በጦር ሰፈር ሳይሆን በሆስፒታል ነው ያሉት ሚኒስቴሩ ሻራን ሃስካል ይህ ሆስፒታል ለኔጌቭ ክልል ነዋሪዎች ዋነኛ የሕክምና ማዕከል ነው ብለዋል። አክለውም ዓለም ሊያወግዘው የሚገባ ድርጊት ነው ሲሉ ተናግረዋል። ሀገራቱ በአፋጣኝ ተኩስ አቁም ስምምነት እንዲያደርጉም ተመድ ጠይቋል። አለፉት ሰባት ቀናት ጦርነት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዥ ጥሪ አቅርበዋል። በሁለቱ ሀገራት መካከል እየተደረገ የሚገኘው ጦርነት እያሳሰባቸው እንደሆነ የተናገሩት ዋና ጸሐፊው ግጭቱን በማቆም በአስቸኳይ የተኩስ አቁም ስምምነት እንዲያደርጉ ጠይቀዋል። በሁለቱ ሀገራት መካከል እየተካሄደ ያለው ጦርነት ሁሉንም ዓለም አቀፍ ማህበረሰብ ወደ ዓለም አቀፍ ግጭት ጦርነት እንዳይስፋፋ መከላከል እንዳለበት አሳስበዋል። ዋና ጸሐፊው ይህን ያሉት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከእስራኤል ጎን በመሆን በጦርነት ልትሳተፍም ላትሳተፍም ትችላለች፣ ማንም አያውቅም ማለታቸውን ተከትሎ ነው። በሁለቱ ሀገራት መካከል ያለውን ጦርነት ለማቆም ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንዲሰጥ ያቀረቡትን ጥሪ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ውድቅ ማድረጋቸው ይታወሳል። በሁለቱ ሀገራት መካከል በቀጠለው ጦርነት ምክንያት በርካታ ሀገራት ዜጎቻቸውን ከኢራንና ከእስራኤል እያስወጡ ነው። ዓለም ወደ ሦስተኛው የዓለም ጦርነት እያመራች ሲሆን፣ ከድጡ ወደ ማጡ እንዲሉ ሰሜን ኮሪያ ከዋና ከተማዋ ፒዮንግያንግ ሮኬቶችን አስወንጭፋለች። ደቡብ ኮሪያ፣ አሜሪካና ጃፓን በኮሪያ ልሳነ ምድር የጋራ ወታደራዊ አየር ልምምድ ማድረጋቸውን ተከትሎ ሰሜን ኮሪያ ሮኬቶችን አስወንጭፋለች። መቀመጫውን በደቡብ ኮሪያ ሲኦል ያደረገው የፒዮንግያንግ ዜና ወኪል እንደዘገበው ሰሜን ኮሪያ አስር ሮኬቶችን አስወነጨፈች ሲሆን ሮኬቶቹ ከፒዮንግያንግ አቅራቢያ ከሚገኝ የሱና አካባቢ የሮኬት ማስወንጨፊያ ነው የተነሱት ብለዋል። የደቡብ ኮሪያ ፕሬዝዳንት ሊጂሚያንግ በዚህ ወር መጀመሪያ ወደ ስልጣን ከመጡ በኋላ ይህ የመጀመሪያው የሮኬት ማስ ወንጨፍ ተግባር ነው ብለዋል። እንደ አናዶሉ ዘገባ በሦስቱ ሀገራት በደቡብ ኮሪያ በደቡባዊ ደሴት ጁሊያ አቅራቢያ በተካሄደው ወታደራዊ ልምምድ ሁለት የደቡብ ኮሪያ ኤፍ 15 ተዋጊ ጄት እንዲሁም ስድስት የአሜሪካ ኤፍ 16 ተዋጊ ጄቶች እና ሁለት የጃፓን ኤፍ ሁለት ጄቶች ተሳትፈዋል። ውጥረቱ በመካከለኛው ምስራቅ በኢራንና እስራኤል መካከል እየተካሄደ የሚገኘውን ጦርነትን ጨምሮ ዓለምን ወደ ባሰ ግጭት እንዳያስገባ እያሰጋ ይገኛል።